በአብ ወወልድ በመንፈስ ቅዱስ አሐዱ አምላክ አመ ሰዱሱ ለወርሃ ግንቦት በዛቲ ዕለት ኮነ ሰማዕተ ቅዱስ አባ የሳቀ ማገረ ዳፍራ እምደቡበ ግብፅ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ስድስት በዚች ቀን ከግብፅ ከደቡብ ክፍል ዳፍራ ከሚባል ሀገር የከበረ አባ ይስሐቅ ምስክር ሆኖ አረፈ። ለዚህም ቅዱስ በዲዲ ራእይ የእግዚአብሔር መልአክ ተገልጦለት የሰማዕትነትን አክሊል ትቀበል ዘንድ ጣዋ ወደሚባል ሀገር ሂድ አለው። ከዚያም በነጋ ጊዜ ከመሄዱ በፊት አባትና እናቱን ሊሰናበታቸው ተነሳ። ሁለተኛም የእግዚአብሔር መልአክ መጥቶ ከሀገሩ እስካወጣውና ሀገረ ጣዋ እስካደረሰው ድረስ እነርሱ በላዩ እያለቀሱ አለቀቁትም ነበር። በደረሰም ጊዜ መኮንኑን በዚያ ከውሽባ ቤት አገኘው። ከዚያም በወጣ ጊዜ በክብር ባለቤት በጌታ በኢየሱስ ክርስቶስ የማምን እኔ ክርስቲያን ነኝ ብሎ በመኮንኑ ፊት በግልጽ ጮኸ። ከኒቂዩስ ሀገርም እስኪመለስ ቅዱሱን ወስዶ እንዲጠብቀው ከወታደሮች አንዱን አዘዘው። ከዚያ ወታደርም ጋር ቅዱስ ይሳቅ አልፎ ሲሄድ በመንገድ ዳር የተቀመጠ አንድ እውር የእግዚአብሔር ቅዱስ ሰው ይቅርበለኝ፣ ዓይኖቼንም አድንልኝ ብሎ ለመነው። አባይስ አቅም የክብር ባለቤት ጌታችን ኢየሱስ ክርስቶስን ስለዚያ እውር ለመነው። ያን ጊዜም አይኖቹ ተገለጡ። ይህንን ድንቅ ተአምር ወታደሩ አይቶ የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ አምኖ የክርስቲያን ወገን ሆነ። መኮንኑን በተመለስ ጊዜ ያ ወታደር በመኮንኑ ፊት የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ በመታመን ሰማዕት ሆኖ አክሊል ተቀበለ። ከዚህም በኋላ መኮንኑ ቅዱስ ይሳቅን ጽኑ ስቃይን አሰቃይቶ ወደ ሀገረ ብህንሳ ሰደደው። በዚያም አሰቃዩት። በመርከብም ሲወስዱት የጽዋ ውሃን ለመናቸው። ከገዛፊዎችም አንዱ ወንድ አንዱ አንድ አይኑ የታወረ ውሃን በጽዋ ሰጠው። የከበረ ይሳቅም ያን ውሃ በላዩ ረጨ። አይኑንም አይኑም ድና እንደ ሌላይቱ ሆነች። ጽኑ ስቃይን የሚያሰቃዩት የብህንሳ ሀገር ሰዎችም ይህን ድንቅ ስራ ባዩ ጊዜ ወደ መኮንኑ ወሰዱትና ብትገድለውም ብትተወውም አንተ ታውቃለህ አሉት። መኮንኑ ራሱን በሰይፍ እንዲቆርጡ ወዲያውኑ አዘዘ። የከበረች ራሱንም ቆረጡት፣ የምስክርነት አክሊልም ተቀበለ። በዚያም ምእመናን ሰዎች ነበሩ። የአባይ ሳቅንም ስጋ በሰረገላ ጭነው በበሮች እየሳቡ ዳፍራ ወደተባለ ሀገሩ አደረሱት። ያሻግሩትም ዘንድ መርከብ ባላገኙ ጊዜ ተሸክመው አሻግረው ወደ ቤቱ አደረሱት። ቤቱንም አፍርሰው በስሙ ቤተ ክርስቲያን አድርገው ሰሯል። ስጋውንም በውስጧ አኖሩ እርሱ ከእርሱም የሚያስደንቁ ብዙዎች ተአምራት ተገለጡ ለእግዚአብሔር ምስጋና ይሁን እኛንም በዚህ እውነተኛ ምስክር ጸሎት ይማረን በረከቱም ከእኛ ጋር ትኑር ለዘላለም ዋሚን ሰላም ለይስቅ በትዕግስት ህማም ዘተሀየለ ቀኖ ተሐጺን ርሱን ከአመ ውስተ ህዝኑ ተተክለ ኢተግህሰ አዲ ወይ ተታአንተለ ወድህረ በመጥባይት አጽፋረ እድየው ተነቅለ እንዘይወድዩ በቁስሉ ግንፋለ በዚችም ቀን የቄስ የከበረ አባት አባ መቃርስ አረፈ። ይህም ቅዱስ በአባቱ በሚቀድመው በታላቁ በክቡር አባ መቃርስ ዘመን ለአስቄጥስ ገዳም አባት ሆኖ ብዙ ትሩፋትን ሰራ። ስለ እርሱም እንዲህ ተባለ። አንዲት ዘመሚት ነክሳው ገደላት። ከዚህም በኋላ ተጸጽቶ ነፍሱን ገሰጻት። ስለ ዘመሚቷም ሞት በበረሃ ወዳለ ወንዝ ወርዶ ስጋውን ለዘመሚት ገልጦ እንደ ዝልጉስ ወይም እንደ በሽተኛ እስኪሆን በዚያ ስድስት ወር ኖረ። ከዚህ በኋላ ወደ በዓቱ ተመለሰ። መቃርስ እንደሆነ ማንም አላወቀውም። አንድ ጊዜም እየጸለየ አምስት ቀን አምስት ሌሊት ቆመ። ልቡም ወደ ሰማይ ተመስጧል። ሰይጣናትም እስከ ተቃጠሉ ድረስ ይቺ ትጋትና ተጋድሎ ከስራው ትሩፋት ሁሉ ትልቃለች አሉ። አንድ ጊዜም የራእይትን ቦታዎች ሊያይ ወዶ ወደ በረሃ ውስጥ ገባ። አስር ቀኖችም እየተጓዘ ኖረ። በሚመለስም ጊዜ ምልክት ሊሆኑት መንገዱን እንዳይስት ለምልክት የሚያኖራቸው ሸንበቆዎች ከእርሱ ጋራ ነበሩና በየመንገዱ ተከላቸው። በደከመም ጊዜ ጥቂት ሊያርፍ በምድር ላይ ተኛ። ተኝቶ ሳለም እነዚያን ሸንበቆዎች ሰይጣን ነቀላቸው፣ አስሮም በቅዱስ መቃርስ ራስጌ አኖራቸው። በነቃም ጊዜ አያቸውና ወዲያውኑ አጣቸው፣ አደነቀ። እንዲህም የሚል ቃልን እንዲህ የሚልንም ቃል ሰማ መቃርስ ሆይ ሃይማኖት ካለ አታወላውል፣ በሸንበቆዎችም አትታመን። የእስራኤል ልጆች የእስራኤልን ልጆች በበረሃ ሲመራቸው የነበረ የብርሃን ምሰሶ እርሱ እንደሚመራህ እመን እንጂ አትጠራጠር፣ ወዲያ አለው። ወዲያውንም የብርሃን ምሰሶ አይቶ ተመለሰ። ከዚህም በኋላ በጎዳና ሳለ ተጠማ። እግዚአብሔርም በበረሃ ከበረሃ ላሞች አንዲቷን ልኮለት ወተቷን ጠጥቶ ረካ። ወደ በዓቱም ተመለሰ። በአንዲት ቀንም ጅብ ወደ እርሱ መጥታ ልብሱን ይዛ ትስብ ጀመር። እርሱም እስከ ዋሻዋ ተከተላት። ሶስት ልጆቿን አወጣችለት። ባያቸውም ጊዜ ውሮች ሆነው አገኛቸው። ከልቡናዋም አሳብ የተነሳ ያችን ጅብ አደነቃት። ግልግሎቿንም ይዞ በዓይኖቻቸው ውስጥ ምራቁን ተፋ፣ አዳኝ በሆነ በመስቀል ምልክትም አመተበባቸው። ያን ጊዜም ድነው ከእናታቸው ኋላ ሮጡ፣ ጡቷንም ጠቡ። ከዚህም በኋላ ወደ በዓቱ ተመለሰ። እርሷም የበጋ ጎዛ አመጣችለት። እርሱም ተቀብሎ በላዩ እየተኛ እስከሚያርፍበት ጊዜ በእርሱ ዘንድ ኖረ አኖረው። በአንዲት ጊዜም ደግሞ ልብሱን ለውጦ በሕዝባዊ አምሳል ሆኖ ወደ አባ ጳኩሚስ ገዳም ሄደ። በታላቁ ጾም ሳይበላ ሳይጠጣ አርባ መዓልት አርባ ሌሊት ቆመ። የሚሰራውንም እንደ ቆመ ይታታ ነበር እንጂ አይቀመጥም። መነኮሳቱም አባ ጳኩሚስን፣ ይህን ሰው ከእኛ ዘንድ አውጣው ስጋ የለውምና አሉት። አባ ጳኩሚስም ስራውን ይገልጥልኝ ዘንድ እግዚአብሔርን እስከምለምነው ታገሱኝ አላቸው። በለመነውም ጊዜ የእስክንድሪያው መቃርስ እንደሆነ እግዚአብሔር አስረዳው። በዚያም ጊዜ አባ ጳኩሚስና መነኮሳት ሁሉ ወደ እርሱ ሂደው እጅ ነሱት። ከእርሱም ቡራኬ ተቀብለው ደስ ተሰኙበት። ወደ ቤተ መቅደስም ከሳቸው ጋር አስገቡት። በገዳም ውስጥም በስራቸው በመመካት በባልንጀሮቻቸው ላይ የሚታበዩ የዚህን ቅዱስ አባት የአባ መቃርስን ጸጋውን አይተው ትሑታኖች ሆኑ። ከዚህም በኋላ ወደ በአቱ ወደ አስጌጥስ ገዳም ተመለሰ። በእስክንድሪያ ሀገርም ዝናብ በተከለከለ ጊዜ ዝናብን እንዲያወርድ አንበጣም እንዲጠፋ ወደ እግዚአብሔር አብሮት ለመጸለይ ወደ እርሱ ይመጣ ዘንድ ሊቀ ጳጳሳት አባ ጢሞቴዎስን እየማለደ ላከበት። ሊቀ ጳጳሳት አባ ጢሞቴዎስ እየማለደ ላከበት። ያን ጊዜም ተነስቶ ወደ እስክንድሪያ ሀገር ሄደ። ሕዝቡም በታላቅ ደስታ ተቀበሉት። በልቡም ጸለየ፣ ብዙ ዝናምም ዘነበ ከዝናብ ብዛት የተነሳ ምድሪቱ ትጠፋለች ብለው እስኪያስቡ ድረስ ሁለት መዓልት ሁለት ሌሊት እየዘነበ ኖረ። እጅግም ፈርተው አባታችን ወይ ዝናቡን አስወግዶ በልክ ይሆን ዘንድ እንዳንጠፋ ስለኛ ወደ እግዚአብሔር ጸልይ ብለው ለመኑት። ያን ጊዜም ጸለየ ዝናቡን በርትቶ በእግዚአብሔር ቸርነት ፀሐ ዝናቡን በርቶ በእግዚአብሔር ቸርነት ፀሐ ይወጣላቸው። ይህም አባት ብዙ ታላላቅ ትሩፋቶችን ሰርቷል። እግዚአብሔርን በእጆቹ ድንቆች ታምራትን ገለጠ። ርኩሳን አጋንንትን ያደሩባቸውንና ብዙዎች በሽተኞችን አዳናቸው። ይህ አባትም የሰራቸውን በጎ ስራዎች ሊቆጥራቸው የሚችል የለም። አንድ ሰው በጎ ስራ እንደሰራ የሰማ እንደሆነ ሰውየው እንደሰራው እስከሚሰራ እስከሚሠራ ድረስ አይተኛም ነበር። የክብር ባለቤት ስለሆነ ስለጌታችን ስለ ኢየሱስ ክርስቶስ ሥጋና ደም ክብር ምራቁን ሳይተፋ 60 ዓመት ኖረ። መቶ ዓመት ከሆነውና ተጋድሎውን ከፈጸመ በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን። በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለመቃርስ ህሊና መንፈስ ዘተውቦ መንገላ አርያም ያንብር! ኃይለ መለኮት ሀበቦ ወእጓ ላትሀ ለዝእብ እማመ ውረት ወተመንድቦ ህየንተ ሀየወ ላቲ ባጻብይሁ አቲቦ አነዳ በግ ዋሀበጥቶ አስቦ። በዝችም ዕለት የቅዱስ ኤስድሮስ አባት በለን በንደላኦስ በምስክርነት አረፈ። ደግሞ የምንኩስና ስራ ገንዘብ ካደረግሁ ይበቃኛል ብሎ ጵጵስና ልሾም ያለ የጻድቁ የአባ አሞን የረፍቱ መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ቅድስት ዲላጊ ከአራት ልጆቿ ጋር ምስክር ሆና አረፈች። እነርሱም ሱርስ፣ ህርማን የአፋ ናቸው። ይህችም ቅድስት በክብር ባለቤት በጌታችን በኢየሱስ ክርስቶስ ሃይማኖት የጸናች ናት። መኮንኑ አርያኖስም ሀገረ አስና በደረሰ ጊዜ ልጆቿን እየነዳች ተቀበለችው። በፊቱም ቆማ አርያኖስ ወይ ሰማይንና ምድርን በውስጣቸው ያለውን በፈጠረ በክብር ባለቤት በኢየሱስ ክርስቶስ የማምን ክርስቲያን ነኝ አለችው። ልጆቿም እንደ እርሷ እኛ ክርስቲያን ነን እያሉ በግልጽ ጮሁ። መኮንኑም ሰምቶ ቁጣን ተመላ፣ እራሳቸውንም በሰፊ ቆረጠ። ምስክርነታቸውንም ፈጽመው ነፍሶቻቸውን ወደ ክብር ባለቤት ኢየሱስ ክርስቶስ መላእክት ወሰዱ። በረከታቸውም ከእኛ ጋር ትኑር ዘላለሙ አሜን።

በዚችም ቀለት ደግሞ ንጽህናን ቅድስናን ድንግልናን ገንዘብ ያደረገች ታራሚት ሰሎሜ አረፈች። ይህችም ቅድስት ወረብ ከሚባል ሀገር የወላጆቿ እግዚአብሔርን የሚፈሩ ናቸው። በበጎ አስተዳደግም አሳደጓት። ባደገችም ጊዜ እርሷ ሳትፈቅድ አንድ መኮንና አጭቶ በሰርግ አገባት። ያን ጊዜም አምላካዊ ኃይል ከልክሎት ወደ እርሷ መቅረብ አልቻለም። አባለ ዘሩም ተቀስፏልና። ወደዚህም እያለች ራሷን ሰውራ በሌሊት ሄደች። በእግዚአብሔር ኃይል አመለጠች። ቅዱሳን ባሉበት ሁሉ በመዞር በጾም በጸሎት ተወስና እውነተኛ መንገድን ጌታ ይመራት ዘንድ በቀንና በሌሊት ስትማልድ ኖረች። ጌታችንም ልመናዋን ሰምቶ ወደ ደርባኖስ ገዳም አደረሳት። የመላእክት የሆነ አልባሰ ምንኩስናን በአባ ዮሐንስ ከማ እጅ ለብሳ የሰውን ልብ የሚያስደነግጥ ጽኑ ገድልን ተጋደለች። በጾም በጸሎት በተመሰገነ ገድል ሁሉ የፍጹማን የአባቶችን ጎዳና ተጓዘች። በመጽሐፈ ገድሏ እንደተጻፈ ብዙዎች ድንቆች ታምራትንም እስከ ደርሳ ከዚህ በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታ ይማረን፣ በረከቷም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብ ለሰሎሜ ጠባብ ጸቃዋ መአርት ዘትጥለድ አምሳ ለተገብሮታ ለንህብ ምስለ ደናግል ትትአሰይ በቤተ ከብካብ አይለቀት ስገሃ በስቃየ ጻማ እጹብ እስከ ወደ ይዋ በንስቲት ነሶብ በዚችም ዕለት ገሉን በሰይፍ የፈጸመ ይከበራ አባት አባ ዲዮናሲዮስ አረፈ። እግዚአብሔር በጸሎቱ እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። ሰላም ለደና ለደ ለዲዮናስዮስ ለኢሳቅ ማይመሩ እስመታጽያ ወወ በተአምሩ መኮንን ጠቃ ወለ ጸቀ ምስለ መንበሩ ከመይሁር ለምስኻ ሀበታ ጽፈ ማይደሩ እስከ በመጥፋይ ተፈጸማ ለበድሩ ሰላም ልደተከ እምነህሪት ማይጸን ዘያ አውዳ መላክ በሰይፈ እሳት እርሱን ሲኔዳ ረሶሙ ለባህታውያን ሄራን